እውነት እራሷ ምን ትላለች? ትመሰክራለች። ተናገሩልኝ። ሃሌሉያ። በእናንተ ህይወት ከሚሆነው ነገር የተነሳ ስለ እውነት የሚጨው ሰዎች በእናንተ ህይወት በእናንተ ኑሮ በእናንተ ንግግር እናንተ ከእግዚአብሔር ጋር ባላችሁ ህብረት ከእግዚአብሔር ጋር ባላችሁ ፌሎሺፕ ከእግዚአብሔር ጋር ባላችሁ ነገር የተነሳ ብዙዎች በእናንተ ምክንያት ይደሰታል። በምንድን ነው ይህን ሶስት ነገር የማለደው? ጋዮስ የሚባለው ሰው ከሚኖሩና ካሉ ቅዱሳን ወይም አገልጋዮች ተብለው ከሚጠሩ መካከል ስላለው የመጀመሪያ ህይወት ምስክርነት ይናገ እጸልያለሁ አለና፣ ቁጥር ሶስት ላይ ወንድሞች መጥተው፣ አንተ ስንሰርቅ አይደለም አንተ በእውነት እንደምትሄድ አይተው ከልቤን አንተ እንጸልይል የሚያደርግ ማንነት አንተ ጋር አለ። የተወደድክ ብዬ ያልኩ እኔ ብቻ ስለወደድኩ ሳይሆን ስላንተ እውነት በወንድሞች መካከል ቢናገር አንተ ጋር ንጹህ ነገር አለ። ሁለተኛ እውነት አትደበቅም፣ በሏት እውነት ደግሞ ራሱ ክርስቶስ ነው ብሎ ይሄ ባንተ ሕይወት ይነገራል ብሎ ይሄ ባንቺ ህይወት ይመሰከራል። ይህ ባንቺ ህይወት በዚህ ምክንያት እግዚአብሔር ይመሰገንበታል። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ይህን ቃል ከእኔ ጋር እናውጣና እናነባለን። እግዚአብሔር በዚህ ቃል መሰረት ትልቅ ነገር ያደርጋል። ሶስተኛ ዮሐንስ መልእክት ምዕራፍ አንድ ላይ ያለውን ቃል አነባለሁ። ያውን ቃል ከኔ ጋር ሁሉም ሰው ያውጣና በዚህ ቃል መሰረት ከዛ ቶሎ ጸልያለሁ። ብዙ ሰው ከዚህ በኋላ እየተገረመ ነው የሚወጣው። የሐዋርያው ዮሐንስ መልእክት ነው፣ ራሱን ሽማግሌ እያለ የሚጠራው። ስለ ብዙዋን ቅዱሳን በቤቱ ሆኖ የሚማልድና የሚቃትት ሰው የሚጸልይ ሰው እና አሉ ብሎ ስለሚጠራቸው ቅዱሳን፣ በጌታ ስለተወደዱ ወንድሞች እና መንፈሳዊ ልጆቹ በብርቱ የሚቃትት ሰው ነው። እዚህ ሀሳብ ላይ አስረግጦ አስረግጦ ሁለት ነጥቦችን ይናገራል። ሁለተኛ እንዲሆን ደግሞ ስለባሪያዎች ስላሉ መንፈሳዊ ልጆች ብሎ ስለሚላቸው ይጸልያል፣ በእግዚአብሔር ፊት ይቃትታል። የመልእክት ሀሳብ እውነት ራሷ ትመሰክራለች። አልገባችሁም? እውነት ራሷ ምን ትላለች? ትመሰክራለች። ተናገሩልኝ፣ አሌሎያ። ስለዚህ ነግራችኋለሁ። በእናንተ ህይወት ከሚሆነው ነገር የተነሳ ስለ እውነት እውነት የሚጨው ሰዎች በእናንተ ህይወት በእናንተ ኑሮ በእናንተ ንግግር እናንተ ከእግዚአብሔር ጋር ባላችሁ ህብረት ከእግዚአብሔር ጋር ባላችሁ ፌሎሺፕ ከእግዚአብሔር ጋር ባላችሁ ነገር የተነሳ ብዙዎች በእናንተ ምክንያት ይደሰታል። ክብር ይሁን። ምን ይሆናሉ? ይደሰታሉ። አጠገባችሁ ያለውን ሰው ነካ አድርጉትና እውነት እራሷ ትመሰክራለች በሏት። ሁለተኛ እውነት አትደበቅም በሏት። እውነት ደግሞ ራሱ ክርስቶስ ነው በሏት። ይሄ ባንተ ህይወት ይነገራል በሉ። ይሄ በአንቺ ህይወት ይመሰከራል። ይህ በአንቺ ህይወት በዚህ ምክንያት እግዚአብሔር ይመሰገንበታል። እንዲህ ብሎ ነው መልእክቱን የሚጀምረው። ሽማግሌውም በእውነት እኔ ለምወደው ይላል በእውነት እኔ ምን ለምለው ለምወደው። በጣም የሚገርባችሁ ነገር ሽማግሌው ዮሐንስ ወይም ሐዋርያ ዮሐንስ የመጀመሪያ እንደሚወደው ይገልጽለታል። እንደሚወደው ይናገርና የሚወድበት ደግሞ ምክንያት ምን እንደሆነ እዚህ ሐሳብ ላይ ይናገራል። ምን እንደሆነ እዚህ ሐሳብ ላይ ይናገራል። ይመሰክርለታል። ይመሰክርለታል። ይነግረዋል ለምወደው አለና፣ የገረመኝ ነገር እሱ ብቻ የሚወደው ሳይሆን ለተወደደው ይላል። ዋው! የሚገርማችሁ ነገር እግዚአብሔር አምላክ ልጆቹን ይወዳል። ምን ይላል? ይወዳል። የሚወዱትን ግን አብልጦ ይወዳቸዋል። ምን ማለት ነው? እዚህ ሐሳብ ላይ ሲናገር ሐዋርያው ዮሐንስ ወይም ሽማግሌው ብሎ ራሱን የሚጠራው ሁለት ነገር በእሱ ሕይወት እያየ ነው? አብልጦ በህይወቱ እንዲሆን የሚጸልይለት ለምወደው አለና ለተወደደው፣ ለተወደደው በምን? ለተወደደው በእውነት። በምን? ለተወደደው በፍቅር። በምን? ለተወደደው በወንድሞች መካከል ያለው ባህሪ። አይታችኋል? የሚገርማችሁ ነገር ይሄ ጋዮስ የሚባለው ባሪያ የሚወደድ ልጅ፣ የተወደደ ልጅ፣ ሁለተኛ መልካም ባህሪ ያለው እና በቅዱሳን መካከል ሲኖር በፍቅር የሚመላለስና በእውነት የሚታወቅ ሰው ነው። ስለዚህ ለመወደው አለና ለተወደደው ለጋዮስ ይልና ሶስት ነገር በህይወቱ እንዲሆን ይጸልያል። ሽማግሌው ዮሐንስ ስለተወደደው ልጅና እሱ ስለሚወደው ስለ ጋዮስ ሶስቱን ነገር የለመነለት ሁለት ነገሮች በእሱ ይወስላየን እንዲህ አለ፣ ወዳጄ ሆይ የመጀመሪያው ጸሎቴ ይህ ነው አለው። ነብስ እንዲከናወን አለው። ይሄ ነው በረከት ነብስ እንዲከናወን። ሁለተኛው ሁለተኛው በነገር ሁሉ እንዲከናወንልህና አለው። ሦስተኛው ጤና እንዲኖርህ እጸልያለሁ። እነዚህ ሦስት ጸሎቶች ስለ ጋዮስ የጸለየው። ጋዮስ የሚባል ሰው የሚወደድ ልጅ ነው። በምን ይወደዳል? በእውነት ይወደዳል። እነዚህ ነጥቦች ትጽፋላችሁ። የተወደደ ብሎ ያለው አንደኛ በእውነት የሚታወቅ ሁለተኛው በቅዱሳን ዘንድ ሲኖር ለወንድሞቹ ወይም ለቅዱሳን ፍቅር ስላለው አላችሁ። ዛሬ በእነዚህ ነገሮች ትባረካላችሁ። የመጀመሪያው በነብስ መከናወን ሁለተኛው በነገር ሁሉ ነው። ምንን ያስራል? በነገር ሁሉ የሚለው መንፈሳዊ ሁለተኛው ኢኮኖሚካሊ፣ ሶስተኛው እውቀት፣ በቢዝነስ ምዕራፍ ፋይናንሻል። ሌላው በምታደርጓቸው ነገሮች ሁሉ ሰክሰስ ትሆናላችሁ። ምን ማለት ነው? ውጤታማ ትሆናላችሁ። ሌላኛው ትርጉም በምታደርጉት ነገር ሁሉ ትርፋማ ትሆናላችሁ። ለምንድን ነው ይህን ሶስት ነገር የማለደው? አሁን ስሙኝ። ጋዮስ የሚባለው ሰው ከሚኖሩ እና ካሉ ቅዱሳን ወይም አገልጋዮች ተብለው ከሚጠሩ መካከል ስላለው የመጀመሪያ ህይወት ምስክርነት ይናገራል። እጸልያለሁ አለና፣ ቁጥር ሶስት ላይ ወንድሞች መጥተው አንተ ስትሰርቅ አይደለም አይታችኋል፣ ህይወት አንተ በእውነት እንደምትሄድ አይተው ከልቤን አንተ እንጸልይልህ የሚያደርግ ማንነት አንተ ጋር አለ። የተወደርክ ብዬ ያልኩ እኔ ብቻ ስለወደርኩ ሳይሆን ስላንተ እውነት በወንድሞች መካከል የሚናገር አንተ ጋር ንጹህ ነገር አለ። ዛሬ በዚህ ይባርክሻል። ስታታል አይደለም አ አይታችኋል። የገረመኝ ነገር ይህን ሰውዬ ለመቅፋት የሚጥሩ ሰዎች ብዙ ነበሩ። የእሱ ህይወት አንደኛ፣ በወንድሞች መካከል ምስክርነት ያለው፤ ሁለተኛ፣ እውነት እራሱ ስለ እሱ የሚያወራለት ሰው አይታንጇል ቅዱሳን አላችሁ። ከዚህ ቀን ጀምሮ በህይወታችሁ እግዚአብሔር እንዲህ ያደርጋል። ምስክርነት ያለው ህይወት ስሙኝ። ሌላው አልናገር ብሎ ቢል እንኳን አለ። በጣም የሚገርማችሁ ነገር ስሙኝ ወንድሞች፣ አለ ወንድሞች፣ ሁሉም አይደለም ስለ እውነት የሚያወሩት። አንዳንዱ ሌባ ነው የሚል ሊኖር ይችላል። እውነት የበራላቸውና የገባቸው ግን ስላንተ፣ አለ ህይወት ስላለ እውነት መጥተው ሲመሰክሩ ሳይ ደስታዬ በአንተ ምክንያት ወደር የለውም። ዋው! ዛሬ አንዳንድ እዚህ ቤት አሉ ሕይወታቸው እግዚአብሔር ድም የሚያገለግለውንም አገልጋይ ደስ የሚያሰግ፣ በጋዮስ ሕይወት የተደሰተው አምላኩ ብቻ አይደለም። እውነት የበራለት ሰለሱ ምጥ ይዞት የሚማልድ እና የሚቃትት ሐዋርያው ዮሐንስ ራሱን ሽማግሌ ብሎ የሚጠራው ያንተ እውነት፣ አዎ በወንድሞች መካከል ሲነገር ሳይ አሁንም ከቀድሞ ይልቅ ደስታዬ ጨምሯል። እኔ አሁን አንዳንድ እዚህ ቤት ውስጥ አሉ፣ ሳያቸው ደስታ የሚጨምርን ውስጣቸው ያለውን ረሃብና ለጌታ ያላቸውን የአንጥ ማሳይ በውስጤ ላይ እንደ ኤልሳቤጥ በማርያም ውስጥ የነበረው በውስጧ የነበረውን የእግዚአብሔርን ነገር እንደሚያዘልለው ዛሬ የሚያነሳሱ ሰዎች አሉ። እዚህ ቤት ላይ በእውነት የሚታወቅላቸው፣ ሁለተኛ እውነት ራሱ የሚመሰክርላቸው ሰዎች አሉ። ከዚህን ሰዓት ጀምሮ በዚህ ማንነት በኢየሱስ ስም ትታወቃለች፣ እናገራለሁ። በዚህ ማንነት በኢየሱስ ስም ትታወቅ። ዋው እንዲህ ስትሆን አለው እና ህንፃ ገነባ ሲባል አይደለም አለ። ደስታዬ አለው የመጀመሪያው አንተ ውስጥ ስላለው እውነት ነው። እውነት እናንተ ጋር አለ። አረ እውነት አንተ ጋር አለ። አረ እውነት አንቺ ጋር አለ። በዚህ ምክንያት አለ የሚቆጡና የሚበሳጩ ሳሉ፣ እኔ ግን በአንተ ምክንያት ደስታ ይጨምርብኛል። እዚህ ቤት አንዳንድ የተወደዱ አሉ የምንወዳቸው ብቻ ሳይሆን የተወደዱ አሜን ይሁን ወይ? በሕይወታቸው ስላለው በአምላክ ምክንያት በህይወታቸው ስላለው በጸጋው ምክንያት ደስታ የሚጨምርባቸው ሰዎች አሉ። ስሙኝ፣ ስሙኝ ሲመሰክሩ ሳይ ምን ብሎኛል? ተናገሯ። ምን ብሎኛል? ደስ ብሎኛል። ቁጥር አራት ልጆቼ በእውነት እንደሄዱ ከመስማት ይልቅ የሚበልጥ ደስታ ይሄ ነው። ራቢያል እንደው ይህን ሲሰሩ ይሄን ሲገነቡ አይደለም፣ ይሄን ሲያረጉ እንዲህ ሲሆንላቸው አይደለም። በእውነት መንገድ ሲሄዱ ከማየት ከመስማት ይልቅ የሚበልጥ ደስታ የለኝ። አይታችኋል። ህይወታችሁ ከዚህ በኋላ በእግዚአብሔር ዘንድ ምስክርነት ያለውን በዚህ ምክንያት እዚህ የሚያገለግለው ቢሆን ዋሬቨር ስለ ቅዱሳን ምጥ የሚይዘው ራሱን ሽማግሌ ብሎ የሚጠራው ሐዋርያው ዮሐንስ በሱ ምክንያት እና እያየው በደስታ ሞላለሁ። ሁለተኛው ናፍቆቴ ተሴ ህንፃ ሲገነባ ማየት ሳይሆን በእውነት መንገድ ሲሄድ ከማየት እግዚአብሔርን በሚያከብርና ደስ በሚያሰኝ መንገድ ሲሄድ ከማየት ሌላ ደስታ የለም። ስለዚህ መሰከረለት ማን? ሐዋርያው ቅዱስ ዮሐንስ እንደው አንድ ቸርች ላይ ብቻ አይደለም፣ ጽፈት ነው የጻፈው። በአሁን ዘመን ባሉትም በሚያገለግሉ መካከል የእሱ ህይወት፣ አዎ ምስክርነት አለውና በሌሎች አይደለም፣ በአበበ በፈለቀ አይደለም፣ በጋዮስ ህይወት የኔ ደስታ ብዙ ነው። ደስታን የምታበዙ ሰዎች ሁኑ፣ እንደ ማርያም ከዚህ በኋላ እነ ኤልሳቤጥን፣ በውስጣቸው ያለውን የእግዚአብሔርን ነገር የምታነሳሱ ሁኑ። አንዳንድ አጥፊዎችና አጨንጋፊዎች አሉ። ስለዚህ ስለዚህ እንዲ አለ የለኝም ቁጥር አምስት ላይ ወዳጄ፣ ወይም ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። እነርሱም በማኅበሩ ፊት ስለ ፍቅር ምን አድርገዋል? ሁለተኛው ይሄ ነው፣ ፍቅር የሌላቸው አንዳንዶች አሉ በቅዱሳን ዘንድ ስለምታረገው በጎ ነገር አዎ መልካምን ስራ ትሰራለ። ያ ብቻ አይደለም አለውና በመሃል የሚኖር ከአንተ ጋር የነበሩ እንኳን እነዚያ ማኅበርተኞች፣ እነዚያ ቅዱሳን እውነት የበራላቸው በአንተ ውስጥ ስላለው ፍቅር ምን ብለዋል ተናግረዋል? ዘንድሮ በአንቺ ውስጥና በአንተ ውስጥ ስላለው ፍቅር በኢየሱስ በአዛብ መካከል ይነገር። አንዱን ስትሰብር፣ አንዱን ስትወጋ፣ አንዱን ስታጠፋ፣ አንዱን ስታጨነግፍ አይደለም ስላለ ፍቅር ምን ብለዋል መስክረዋል? የገረመኝ ነገር እነዚህ የተናገሩና የመሰከሩለት ሰዎች ናቸው። ማኅበሩም ቢሆን ቅዱሳን ብሎ የጠራቸው ወንድሞች ያላቸው፣ ሌላው ደግሞ ተቃዋሚዎች አሉ፣ ሌላው ደግሞ ቻሌንጅ የሚያደርጉ የያዘውን እውነት ለማጥፋት የሚጥሩ አሉ። ስለዚህ ምን ይላል? ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳንዶች ሳይቀበሉ ስለ ስሙ ወጥተዋልና እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። አንዳንዱ የሚመቸው ሲሰርቅ ነው። አንዳንዱ የሚመቸው ሲያጠፋ ነው። አንዳንዱ የሚመቸው ቸርች ሲያፈርስ ነው። እኛ ግን ከእውነት ጋር እንሰራለናል። ሰው የለም እዚህ ቤት። እኛ ግን ከእውነት ጋር እንሞታለናል። አይደለም መገፋት፣ አይደለም እኛ ግን ከእውነት ጋር አዎ ሳይገባቸው እውነት ዝም ብለው የተሰበሰቡ አህዛብ ይላቸዋል። እንደውም አህዛብ አሉ፣ በመካከላችን የወጡ ዝም ብለው የተቀላቀሉ አሉ። እኛ ግን ከነሱ ጋር ሳይሆን ከእውነት ጋር እንሞታለን። ምን አለ አንድ ሰው አሜን ያለ ሳይገባቸው የመጡ አህዛቦች ብዙዎች አሉ። እዚህ የወጡ ዝም ብለው እንትኑና ና ሲባል ግርግር ተከትለው አሳ አይተው የመጡ አሉ። ያቺን አምስት ሺህ ህዝብ የመገበውን ዳቦ አይተው የተሰበሰበው አሉ። እኛ ግን ከምን ጋር እስቲ፣ ከእውነት ጋር በሉ ተናገሯ። አንድ ሳይቀበሉ እኮ ነው ስለ ስሙ ወጥተዋልና፣ እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ቁጥር ዘጠኝ ወደ ቤተ ክርስቲያን ጻፉ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲያጥሮኢስ አይቀበልንም አ አይታችኋል አንድ አንድ ዲያጥራ ጥወሶች አሉ አሉ እውነትን የማይወደው አሉ። ለቤቱ የቀኑ እየመሰሉ በእውነት መንገድ የሚሄዱትን የሚያጠፉ አሉ። ምን ማለት ነው? እውነትን የማይወድ በእውነት መንገድ የሚሄዱትን ከእውነት ጋር መሞት የወሰዱትን የማይቀበል አንዳንድ ቻሌንጅ የሚያደርግ ገዳ ያለ ዲዮጥራጢስ የሚለው ያለው የት ነው? ቤት ውስጥ ነው። ለካስ በአባቶች ዘመን የነበሩ ዲያጥሮጢሶች ዛሬም በእኛ ዘመን አሉ ታዲያ እንደው ሽማግሌው ዮሐንስ ምንድን ነው ያለው? ተጋፍጣል አለ። ማንን? ስለ እውነት። ስለዚህ እነሱ ባይቀበሉ እንኳን ብሎ አሁን የሚናገረውን እቺን ስሙኝና። እንደው ከዚህ በኋላ በቃ ይሄ ዲያጥሮቲሶችን አትፍሯቸው። እውነትን ይዛችሁ ተጋደሉ። አሜን። ዲያጥሮቲሶችን እያየን ያዝነውን እውነት አንጥልም። ከዚህ በኋላ እየተጋደልን እነሱ ባይናገሩን እንኳን ከዚህ በኋላ በእኛ ያለው እውነት ይናገራል? አይቀበለንም። ከዛስ? ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አስባለሁ። አይታችኋል? ለካስ እንዳይመጣ ቸርች ምን እያረገ፣ በምን ቃል፣ በክፉ ቃል እየለፈለፈ የማይገባ ነገር እየተናገረ ወደዚያ ብመጣ ቻሌንጅ ያደርገኛል ብሎ አለው። የሚገርማችሁ ነገር እንዲህ ላይ ስራውን አስባለሁ አለና ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያስወጣቸዋል። ለካስ የአሁኑ ዘመን ድሮ የነበሩ ናቸው ዛሬም ያስቸገሩ፣ ሌላውን እያሳበሩ፣ አንደኛውን በዛ እየላኩ፣ አንደኛውን በዚህ እያመጡ ምን የሚያደርጉ ናቸው? የእግዚአብሔር ነገር እንዳይሰራ እውነትን ከቤተ መቅደስ ለማጥፋት የሚጥሩ ሌላ ቡድን እያደራጁ ሌላ ጉሩፕ እያዘጋጀ ማነው እሱ? ዲያጥሮጢስ ብቻውን እኮ አይደለም። አይታቸውን ሌላም ለካስ ያሳድማል። ዛሬ የዲያጥሮጢስ መንፈስ ይገለበጣል። ሁለተኛ ባይገለበጥ እንኳን እሱ እያለ እየተጋፋን እውነት ይናገርልናል። ከቤተ ክርስቲያን ምን ያደረጋቸው ያወጣቸውን ከዛስ? ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል ምን አገባ ስለ ሌላው ስለ ዲያጢሮጢስ አገባብ እሱን ሳይሆን በጎን አይታቿን ለካስ ሊሰናከል ነበር ፈርቶ ሊጠፋ ነበር ፈርቶ ማን ጋዮስ ያ ሰው በቃ በመላሱ እየለፈለፈ በክሑፉ ቃል እኔን ብቻ ሳይሆን ሌላውንም በሌላ እያሰደመ እንደሚያደርገኝ ገና ሳልመጣ ያንን ቃል ፈረዋለሁ ብሎ አለው እና እንዲህ ብሎ ነገረው ሽማግሌው የገረመኝ ነገር አንተ አው በጎውን እንጂ አው ይሄ ዲያጥሮጢሱን አትምሰለው። እሱን አው አትስበው። ለምን አሁን ስማኝ፣ ዋው በጎ የሚያደርግ ከእግዚአብሔር ነው። ክፉን የሚያደርግን እግዚአብሔርን አላየው። ቁጥር አስራ ሁለት ለድሜጥሮስ ሁሉ ይመሰክሩለታል። ምን አይነት ሕይወት አለው! እውነት ምን አይነት ሕይወት አለው! ቅዱሳንን መውደድ ምን አይነት ሕይወት አለው! በወንድሞች መካከል ፍቅር ሰው አለ እዚህ ቤት አረ፣ የሚነገርላችሁን ህይወት እግዚአብሔር ያኑራቸው። ምስክርነት ያለውን ህይወት ያኑራቸው። ዲያጥርጥዮሶችን ተዋቸው። ከዚህ በኋላ እንደ ዲሜጥሪዎስ አንደኛ ሁሉ ይመሰክርለታል። ሁለተኛ በሱ ያለው እውነት ራሱ ይመሰክራል። ሌላው ሌላው ሌላው ሌላው ደሞ ሌላው ስሙ እቹት፣ ሶስተኛውም እኛ ደግሞ እንመሰክርለታለን። ምስክርነታችንም እውነት እንደሆነ ታውቃላችሁ። ብዙ ሰዎች ከዚህ በኋላ እንደ ለዲሜጥሪዮስ ሁሉ የነበረው ቅዱሳን፣ ሁለተኛ ሽማግሌው ዮሐንስ ስለ ጋዮስ በወንድሞች መካከል ስለነበረው ፍቅርና ስለ ዲያጥሮጤስ ስለ ክፋቱና መልካምን እውነትን ይዘው ስለሚሮጡ ሰዎች አለኝ። ስለሚያደርገው ነገር አንተ በጎውን እንጂ ክፉን አትምሰላል። ለካስ ገና ስመጣ አለ። ከመምጣቴ በፊት ከአፉ ክፉ ቃል እየለፈለፈ ምን ሊያደርገኝ እንዳለ ገና አየውት ገና ገና ሳስበው ራሱ ፍርሃት ይዘኛል ብሎ ሲናገር፣ አንተ ተው እሱን አለው ይሄ ዲያጥሮቲሲን ተው። ለዲሜጥሪዎስ እንደተጻፈው አንደኛ ሁሉ እንደሚመሰክርለት፣ ሁለተኛ በእሱ ውስጥ ያለው እውነት እንደሚመሰክርና እኛ ራሱ ሰለ እሱ እንመሰክራለን አለ። ምስክርነታችንም ምንድን ነው? እውነት ነው። ይሁንልሽ፣ ይሁንልህ። አጠገባችሁ ያለውን ሰው ነካ አድርጉትና ዲያጥሎጢስ በሉት። ከእንግዲህ በሉት፣ ከጀመርኩት ህልም በሉት፣ ከጀመርኩት ጉዞ በሉት፣ አያስቀረኝም እኛ ግን በሉት፣ እኔ ግን በሉት፣ ከእውነት ጋር ከሚሰሩ ጋር እየተጋፋው በሉ በሰውም በእግዚአብሔርም ፊት ምስክርነት ያለውን ህይወት ይኖራል። ማንም ሰለለ የሚናገር ባይኖር በሉ፣ በእኔ ውስጥ ያለው እውነት አደባባይ ይናገራል። አንድ ሰው ጮኸ በላ ይበላ። ሁለተኛ ዮሐንስ ምዕራፍ አንድ ቁጥር አንድ ላይ እንዲህ ይላል፣ በእኛ ስለሚኖረው ከኛ ጋርም ለዘላለም ስለሚሆን እውነት፣ እኔ ሽማግሌው በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው። አይታችኋል ለካስ እውነት የሚወዱት ሰዎች የሚያውቁ ናቸው እንደ ዲያጥሮቲሶች እውነትን አይወዱም አይቀበሉንም ደግሞ የሚገርማችሁ እኔ ብቻ ስለምወዳችሁ ሳይሆን እውነትን የሚያውቁ ሁሉ ስለሚወዷችሁ ለካስ እውነትን የሚወድ እውነትን የሚያውቅ ሰው ብቻ ነው የሚቀበል እውነትን ምን የሚል ነው የሚያውቅ ነው የሚወዳችሁ እውነት ያለበትን ሰው የሚወደው ውሸታም አይደለም እውነት ያለበትና እውነትን የሚያውቅ ሰው ይገርማል። አጠገባችሁ ያለውን ሰው እውነት የማያውቅ ሰው በሉት። ቢጠላና ቢወጋ አትስጋ በሉት። አንተን ሊወድም የሚችለው እውነትን የሚያውቅና በእውነት የሚኖር ነው በሉት። አለ ሰው ወይ? ስለዚህ ውሸተኞች ወደዱን አልወደዱን አንቀ ችግር የለብንም እውነት የያዙትን አሳዳጆች እነ ዲያጥሮቲሶች ባይቀበሉን ቢቀበሉን ችግር የለብንም። ስለዚህ ምንድነው ያለው እኔ ስለመወዳችሁ ብቻ አይደለም ማለት ለካስ ለካስ ለምወዳቸው እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው። እውነት ያለበትን ሰው የሚወደው እውነትን የሚያውቅ ነው። ያላወቀ ሲፈልግ ትልቁን ይልካል፣ ሲፈልግ ትንሹን ይልካል። ሰው አለ እዚህ ቤት። ከዛ የሚያውቁ ሁሉ ደግሞ ለሚወዷቸው። ለተመረጠች እመቤትና ለልጆቿ ቁጥር ሶስት ከእግዚአብሔር አብ ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከእኛ ጋር ይሆናሉ። ቁጥር 14 ከዚህ በኋላ አንቺ የምትሆኚው ከእውነት ጋር ነው እንጂ ከውሸት ጋር አይደለም። ሄላስ አጋዴ አናማንታ ዘንድሮ አንተ የምትሆነው ከእውነት ጋር እንጂ ከአስበሳዮች ጋር አይደለም፣ ከአጨንዳፊዎች ጋር አይደለም። ቁጥር አራት ይችን ለመጨረሻ ልናገርና ወደ ጸሎት ገባለሁ። ዛሬ አንዳንድ ሰዎች ላይ ይሄ መንፈስ ያልፋል። ብዙ ሰዎች ዛሬ ኃይል ተቀብለው ሲወጡ አለ። ለእውነት ሲሞቱ አለ። እውነት በነሱ መካከል ሲመሰከርላቸው አለ። ሰው ባይናገር በነሱ ያለው እውነት አደባባይ ሲያወራ አለ። ለኔ ዋለ አንድ ሰው ሰላም ምን ይበላ አ አይታችኋል? አንደኛ እኛ እንመሰክርለታለን፣ ከዛ እውነት እራሱ ይመሰክርለታል ከዛ ሰዎች፣ ምን አይነት ሰዎች የሚወዱ ብቻ ሳይሆን እውነትን ያወቁ ነው፣ ስለ አንቺ የሚናገሩት። እውነትን የማያውቅ ሰው እንደ ዲያጢሮጢስ ቻሌንጅ ነው የሚያደረገው። ሌላውን እያሳደመ ሊያጠፋ ነው የሚታገለው። እኛ ግን ከእውነት ጋር እንሞታል። በጎን እንጂ ክፉን አትምሳል። በጎ የሚያረጉት እግዚአብሔርን ያውቁታል፣ ክፉ የሚሰሩ ግን አላዩትም። አንድ ሰው ለእኔ ይሁን ያለ አሜን ይበላል። ከዚህ በኋላ የምትሞተው ከእውነት ጋር ነው። ማንም ስለ አንቺ እንዲህ ነው የሚል ነገር እውነት ያልበራለት ሚያወራ ባይኖር በአንቺ ያለው እውነት ዘንድሮ አደባባይ ይጮዋል። ቁጥር አራት ትዕዛዝን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶችን ስላገኟቸው እጅግ ምን ብሎኛል እዚህ ጉባኤ ከመጣው ዘጠኝ መቶ ውሸተኛ ቢሆን የማይቀበል አታላይ አስመሳይ ቢሆን አንድ መቶ እውነትን የሚወድ ካለ በዚህ ምክንያት ደስ ይለኛል። አንተው አንድ መቶ ከአምስት ሺህ ሕዝብ ኢየሱስ ያገኘው እውነተኛ አስራ አንድ ሰው ብቻ አራት ሺህ ስምንት መቶ እውነትን የማይወድ ስለዚህ አደቀባቸው ያለውን ሰው ዘንድሮ ስለ እኔ ባሉት እባክህ የሚናገር ባይኖር በሉት። በእኔ ያለው እውነት አደባባይ ይጫዋል በሉት፣ አደባባይ ይናገራል። እውነት ራሱ ለእኔ ይመሰክርልኝ። ውሰጂ እባክህ ውሰድ በኢየሱስ ከልጆችሽ መካከል ብሎ ለካ ብዙዎች አሉ ከብዙዎች ግን እውነት ያለባቸውን አግኝቻለሁ። ከነዚህ ከብዙዎች ሳይሆን በብዙዎች መካከል ከተገኙት በእነሱ ደስታዬ ጨምሯል። አሜን። አስር ሺህ ሕዝብ እዚህ ጋር የማይመች ቢሆን ከዚያ መካከል ሁለት ሰው ካገኘን ይበቃል። አሜን። ከዚህ በኋላ እነግራችኋለሁ። ልክ ማርያም ወደ ኤልሳቤት ስትሄድ አላስተኛቻትም። በእሷ የነበረው የእግዚአብሔር ነገር በውስጧ ያለውን አዘልለው ዘንድሮ እውነትን የሚወዱ ብቻ ሳይሆኑ እውነትን ለይተው የሚያውቁ ሰዎች ብቻ ነው አንቺ ውስጥ ያለውን ሲያዩ ደስ የሚሰኙት። ዛሬ ካራ ዲአላባስ ሄለን ያንታራሶ ብራባ ኮቬናሲ እኔ አንድ ሰው ጮሆ እውነት ዘንድሮ ስላንተ ይመሰክራል። ውሰን በቅዱሳን ዘንድ ስላለው እውነት ይነገርላል፣ እናገራለሁ፣ በኢየሱስም ይነገርልሃል።